እንዴት ናችሁ ጓደኞች? የደህና ናችሁ ወይ? ዛሬ ለራሴ ስክራብ ልሰራ ነው ማለት ነው። ቦዲ ስክራብ ነው ምሰራላችሁ። የሰውነት ስክራብ በጣም ቆንጆ ስክራብ ነው ምሰራላችሁ። እንደምታዩት እዚህ ሳህኑ ላይ ያደረኩት ስኳር ነው። የሚበቃችሁን ያህል መስራት ትችላላችሁ። ይሄ ደግሞ ቡናና ጨው ነው ማለት ነው። ጨው አታብዙ፣ በሻይ ማንኪያ አንድ ይበቃችኋል ማለት ነው። እኔ አንድ ተኩል ነው ያደረኩት። የሚበቃችሁን ቡና ደግሞ በምግብ ማንኪያ ሁለት ማለት ነው ገባችሁ እና ይሄ ደግሞ እንደምታውቁት ቀሲል ነው ማለት ነው ቀሲል ብዙዎቻችሁ ታውቁታላችሁ በጣም ቆንጆ ነው ማለት ነው ለሰውነት ከዛ ደግሞ ይሄ ኦይል ዘይት አያችሁ እናንተ የሚበቃችሁን ያህል መስራት ትችላላችሁ ማለት ነው። ከዛ ደግሞ ማር፣ እኔ የሚበቃኝን ነው የምሰራው ማለት ነው። እናንተ የሚበቃችሁን መለካት ትችላላችሁ ማለት ነው። አያችሁ፣ ጠላቅዬ ያሳያችኋል። አያችሁ ይሄ ለፊት ቀስ አርጋችሁ ፊታችሁ ላይ ብዙ ባታቆዩት ጥሩ ነው፣ ትንሽ ጨው ስላለ ማለት ነው። ለሰውነት፣ ለእግራችሁ በጣም በጣም ቆንጆ ነው ማለት ነው። አያችሁ፣ አያችሁ።